እኔ እስከማውቀው ግን ማፍቀር ኃጢአት አይደለም። እሺ ኤጭ፣ ወንድሜ በሴት ተልፈስፍሰው ጥንካሬውን እንዲያጣ አልፈልግም። መቼም ስለ ፍቅር ከባድነት አን ነ ምክንያቱም አንቺም ጠንቀቀሽ ታውቂዋለሽ። ከሞይም ሰው ጋር ከሆነ ነው። እስኪ ራስን ተመልከት። ዳዊትን ገለል እኔ አ ዳዊት ጠንካራ እና አስተዋይ ነበረ። ቢቀርብህ ነው የሚሻለው። አሁን ላይ ከሳሚ ጋር የተዋወቅኩበትን ጊዜ እየረገምኩት ነው ያለሁት። ለምን? በምን ምክንያት ብዙ ነገሮች አሉ። ዋናው ነገር ግን እንደባል ከጎኔ ቆሙ ሊከላከልልኝ ስላልቻለ ነው። የማንንም እርዳታ አልፈልግ፣ በራሴ መቆም የምችል ሴት ንት ለን የባሏን እገዛ የማትፈልግ ሴት የለችም። ወንድ ልጅ ለሚስቱ ጀግና መሆን አለበት። ከሳሮን ጋር ተስማምተናል። ስታወራ ስቃዋና ፈተናዋ የበዛው ህይወት አሁንም በግታ ላይ ትገኛለች። ሩት ሳሮንን ለማስያዝ ጫፍ ላይ እየደረሰች ትመስላለች። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ እንደምናላችሁ በያላችሁበት በአለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበል እያልኩኝ ዛሬም የህይወት መንገድ ክፍል አርባአንድን የምናይ ይሆናል። ታሚ ከህይወት ጋር ፍቅረኛ በነበሩበት ጊዜ የተነሳውን ፎቶ አልጋው ላይ አግኝቶታል። ይህንን ፎቶ ማን ነው ያስቀመጠው እያለ ነው። ሳሮን እንዳስቀመጠችው እየተጠራጠረ ነው። በዚህ ሁኔታ እያለ ሳሮን ትገባበታለች። ወደ ጊዙም ይደብቀዋል። ምንድን ነው ያስከው በማለት ለማየት እየሞከረች ነበር። ምንም አይደለም ብሎ ገልብጧት ይወጣል። ህይወትን ለማዳን መንገድ ጀምረው ነበረ ዳዊትና ሩት። ነገር ግን ወደ ህይወት እንዳይገናኙ ጂፒኤሱን እንዲቋረጥ አድርጋባቸዋለች ሳሮን ሩትም የሆነ ሀሳብ አመጣች። ቤት ውስጥ ሳሮንን መከታተል ነው ያለብን አለችው። እህትነቱ አኮ ለኔም ነው። እንደዛ አይነት ፍራቻ ካለብህ ህይወትን ማዳን አንችልም አለችው ሩት። ህይወትም፣ በህይወትና በሳሚ መካከል ያለውን ግንኙነት ሳሮን ታውቃለች ማለት ነው አለ። ሩትም ሊሆንም ላይሆንም ይችላል። ይህንን ካወቀች በጣም ከባድ ነው እህቴ፣ ክህደትን የምትታገስ ሴት አይደለችም አለች ሩትም። እንዴትም ቢሆን ህይወት የለችም ሁለቱም ያው ነው አለች። በባለፈው አንተ የታገትክበት ቦታ እንሄድና እንፈልጋት አለችው። እሺ ቤት እንሄድና እንመለሳለን አላት። እንደዚህ እያለን ጊዜ ከምንገድል ለምን በዚሁ አንሄድም አለችው። እኔ ቦታውን አላውቀውም፣ ይህን ቦታ የሚያውቀው ሳሚ ነው። ስለዚህ ቤት እንሄድና እሱን እንጠይቀው። ሩትም እኔ እንዳልሄድብህ ስለፈለግክ ስለፈለክ ነው አለችው። አዎ ከገባሽ ለምን ራሽን ችግር ውስጥ ትከቻለሽ። እናቴንም ሳታገኛት እዚያ አይነት ጣጣ ውስጥ እንድትገቢ አልፈልግም አለ ወደ ቤትም ሲሄዱ ሳሚ ስለ ፎቶ ጉዳይ እየተጨናነቀና እያሰበ ነበር። የጠበቃቸው ምን አዲስ ነገር አለ? አለ ዳዊት። ሲመስለኝ በእኔና በህይወት መካከል ያለውን ግንኙነት ሳታውቃት አትቀርም፣ ፎቶውን አድጋ ላይ ያገኘሁት። ይህንን ፎቶ የት አገኘችው አለችሩትም ህይወትን ስታግታት ከህይወት ስልክ ሳይሆን አይቀርም ያገኘችው። ከኔም ሊሆን ይችላል፣ ምን ይታወቃል እኮ ከህይወት ስልክ ይህማ የሚታመን አይደለም እኮ ከይወስልክ ደግሞ። አንተስ ምን ሊያደርግልህ እስካሁን አስቀመጥከው? ዳዊትና ሳሚም በዚህ ሁኔታ ጭቅጭቃቸውን ይቀጥላሉ። ሩትም በባለፈው ዳዊት የታገተበት ቦታ ለምን አትሄዱም? ሳሚ አለችው። እነሱ እኮ ሞኞች አይደሉም። በአንድ ሳምንት ሁለት ሰው እዛ ቦታ የሚያግቱበት ምክንያት አንዳችም ነገር የለም አለ ዳዊትም በዚህ ሀሳብ እኔ ምስማማለሁ ብያት ነበር አልሰማማለችኝ እንጂ አለ። እንዲህ እያወሩ ባሉበት ሰዓት ስልክ ይደወልባትና ትወጣለች። ሩት ታሚም ይህን ጉዳይ ሳሮን አወቀች ማለት በጣም ነው የምታንጠለጥለኝ፣ ትገድለኛለች፣ በቁሜ ነው የምቀብሪ እያለ እየቃዥ ነው። ይህን ነገር ድሮ ነበር ማሰብ ያለብህ፣ ወትሮ ነበር እንጂ መጥኖ መደቆስ፣ አሁን ምን ያደርጋል ወጭ ጥዶ ማልቀስ እያለ አሁን የምታሳዝነኝ ህይወትና ህይወት ብቻ ናት አለው። ታሚም ምን አለ እኔም እንዳንተ አንዲት ምስኪና አፍቃሪ ቢጥልልኝ እያለ ነበረ ታዲያ ሁለታቸውም በዚህ ሁኔታ መጨቃጨቅ ይጀምራሉ ዳዊትም ነገሩን ተውና ሳሮን የት ሄዳ ነው ስራ ቦታዋ ይሆናል ደውልላትና እንድትመጣ አድርጋት ታሚም አላደርገውም ራሴን ችግር ውስጥ መክተት አልፈልግም ዳዊትም እኔ ምን አገባኝ ምስኪኗ ህይወት ግን በአንተ ምክንያት ይኸው ችግር ውስጥ ናት አለው ታሚም የፈለገ ቢሆን ህይወትን የማገት መብት ግን የላትም አለ ዳዊትም አሁን ነገሩ ከሆነ በኋላ ይህ ትርጉም የለውም አለ። ደግሞ ባታውቅ ነው እንጂ እስካሁን ይህን ነገር ብታውቅ ነገሩ ተፋፍሞ ነበረ። ከፈልጋችሁ እናንተ መጠየቅ ትችላላችሁ አለ ሳሚ። ዳዊትም ባታውቅም ነገሩ ተሸፋፍኖ መቆየት የለበትም፣ ከዚህ በኋላ መናገር ይኖርብሃል። አላደርገውም ህይወትን የበለጠ ችግር ውስጥ መክተት አልፈልግም አለ ሳሚ። ዳዊትና ሳሚም በንግግራቸው መካከል መግባባት ባለመቻላቸው ልታሳብዱ ነው እንዲህ የዚህ ቤት ሰዎች ግን እያለ ዳዊት በጣም ተናደደ ሳሚ የሆነ ሀሳብ አመጣ ለምን የሳሮን ስልክ አናስጠልፈውም የሆነ ሰው አለ የሚጠይቀው ትንሽ ገንዘብ ነው ለሱ የሆነ ገንዘብ እንስጠውና ስልኳን እናስጠልፈው አለ እንደዚ አይነት ሀሳብ ካመጣህ ለምን እስካሁን ምን ትሰራለህ ፍጠን አለው አሁን አደር እንዲያመጣውት እስኪ ተረጋጋ አለ ሳሚ ሳሚ በሚወጣበት ሰዓት ሩት ስልክ እያወራች ይገጣጠማሉ። እስካሁን ስልክ እያወራች ነው ያንችልጅ ይላታል። ሳሮን ስልክ ለማስጠለፍ እንዳሰበ ለሩት ይነግራታል። እሱ ጥሩ ሀሳብ ነው መፍጠን አለብህ እያለችው ነው። ሳሚም አንቺ ግን ያምሻል እንዴ ከዳዊት ፊት ለሳሮን ያን ያህል ጥላቻ እያሳይሻለሽው በማያገባሽ እየገባሽ መፈትፈትሽን ብታቆሚ ጥሩ ነው አላት። ሩቴይ ሩቴይ ይህን ያህል ግን አንተ ምን አገባህ አለችው። ጣሚም የገባሽበትን ስራ ረስተሻል መሰለኝ። እህታቸው እንዳልሆንሽ ያወቁ ቀን ግን እንጃልሽ አለ። ያኔ አንተ ምንም ያልቅልናል። መልካም እድል በማለት ትተው ትሄዳለች። ዳዊት የሚጨናነቅበትን ጉዳይ አሁንም በህይወት ነው አለች ሳሮን። አንቺ ግን ምንም አይመስልሽም ማለት ነው? አዎ ስለ ህይወት መጨነቅ ቆንቁኝ ሰን በትበት ብያለሁ። እርግጠኛ ነሽ ግን እጅሽ የለበትም? አዎ አሁንም የት እንዳለች አላውቅም አለች ሳሮን። ዳዊትም እህቱን በዘዴ መጠየቅ ቀጠለበት። ሳሚን ግን ከሴት ጋር ትጠርጥረዋለሽ ወይ? ማለትም ከሌላ ሴት ጋር። ስራውም ከሞዴሎች ጋር ስለሚያገናኙ እንዲተውም ስላደረግሹ አንዳንድ ነገር ስትናገሪው ስለሰማው ነው አላት። እንዴት እንደዚህ ልትለንቻልክ? እኮ ሳሚ ከሞዴሎች ጋር ድስት ግጣሙን አያጣም። እንደዚህ አይነት ነገር ከሳሚ ላይ ከሰማው በአደባባይ ነው ምሰቅለዋለችው ብቻ በባለፈው እንደዛ ስትነጋገሩ ስለሰማሁ ነው። ይሄ ብቻ ነው ምክንያትህ? አለች ሳሮንም። አዎ ይህ ነው ሌላ የማውቀው ታሪክ የለም። ሳሮንም ርዕስ ለማስቀየር ሩት ግን ከተመረቀች ቆይታለች። ለምንድን ነው ስራ ማሰራው? እረፍት እፈልጋለሁ ብላለች። እናም ታያት፣ ታያት ትንሽ ትረፍ ቆይ እየተሞላቀቀች እኮ ነው አሁን፣ ይሄን እንፈልጋለሁ፣ አሁን ይሄን አልፈልግም። ብቻ በማያገባት እየገባች እየዘባረቀች ና ብዙ ነገር እያደረገች ነው ያለችው። በእሱ እድሜ እያለው ስንት ስራ እንደምሰራ አታውቅም እንዴ? አለችው ዳዊትንም። ዳዊትም በቃ ታያት፣ አንቺ አንቺ ነሽ እሷ እሷ ናት። እንዴት እንዳደገች አናውቅም፣ እንደፈለገች ትሁን። ይህ ደግሞ አንቺን ሊረብሽሽ አይገባም አላት። ሳሮንም አሁን ደግሞ ህይወትን እፈልጋለሁ እያለች ሌላ ጣጣ ውስጥ ገብታ እንዳትዘባርቅ አለች። ዳዊትም ከአንቺ ቸልተኝነት የእሱ አስር መዘባረቅ ሳይሻል አይቀርም አለና አናደዳት። ሚ ከቦርሳዋ የሰረቃትን ወረቀት ለዳዊት ሰጥቶት ነበረ። ዳዊትም ይህን ወረቀት ወድቆ ነው ያገኘሁት፣ የህፃናት መርጃ ይላል አለና ሰጣት። አዎ ምን አዲስ ነገር አለ? ይህኮ ህፃናትን የማግዝበት ነው አለችው። ለማንኛውም ግን መርከብ ተወቻለች ሲል ጠየቃት። መርከብን እንዴት ልጠላ እችላለሁ? እያንሳፈፈ በባህር ላይ የሚያሻግረን እኮ ዳዊትም መሻገርም እንዳለ መስመጥ እንዳለስ አስበሽ ታውቂያለሽ? እኔ እንደምሻገር ነው ማም ነው አለችው። እንደዛ ከሆነ ሞኝ ተሳፋሪ ነሽ ማለት ነው በማለት በቅኔ ይነግራታል። የክፋቱና የሴራዋ ዳዊትም የህይወት ነገር በጣም እያሳሰበኝ ነው። ለእኔ የምታስብልኝና የምትወጂልኝ ከሆነ ስለ ህይወት ብለሽ አንድ ነገር አድርጊ ያላት፣ አሮንም ወንድሜ ዳዊት ጠንካራውንና ጎበዙን ማውቀው በአንዲት ህይወት ሲል ፈሰፈስ ማየት እንደ እኔ ቢቀርብህና ወደ ራስህ ብትመለስ ይሻላል። እኔም ከሳሚ ጋር የተዋወቅኩበትን ቀን እየረገምኩ ነው ያለው አለች። ምክንያቱም ዛሬ ለሚደርስብኝ ነገር ቆሞ እንደ ባል መከራከር ባለመቻሉና ሊያድነኝ ባለመፈለጉ በጣም እናድዳል። ዳዊትም በራሴ መቆም የምችል ጀግና ሴት ነኝ ትየል እንዴ? ዛሬ እንዴት ጠበቃና ድጋፍ ፈለግሽ? አላት የባሏን እገዛ የማትፈልግ ሴት የለችም። አይዞሽ ጀግና የሚላት የሚያበረታታት ከጎኗ ቆሞ የሚያግዛት ወንድ የማትፈልግ ሴት የለችም አለች። እሺ በቃ የሳሚን ጉዳይ ተይና ስለ ህይወት ጉዳይ ምን አሰብሽ? ስለ ህይወት ተስፋ ቁረጥ፣ መቼም አታገኛትም። ጠላቶቿ ከወትሮው በተለየ እየፈልጓት ነው። ዳዊትም እንደዚህ ብለሽማ ተስፋ ልታስቆርጪኝ አትሞክሪ፣ መቼም ቢሆን አገኛታለው አለ። ምከረው፣ ምከረው እምቢ ካለህ መከራ ይምከረው በማለት በንዴት ተበሳጭታ ትወጣለች። ሳሮን ከማታውቀው ሰው ስልክ ተደውሎባታል። እንገናኝ ያላት ነው። ማንነትን ሳላውቅ ላገኛ አልፈልግም እያለች ነው። ጉዳዩ አንቺን ይመለከታል፣ ግዴታ መገናኘት እንዳለባቸው ይነግራታል። ማን ይሆን እኔን የሚያስፈራራ? ከማን ጋር እንደተጣላህ አላወቅም መሰል፣ ሞትን ብቻ ሳይሆን ጋነብን እንድትናፍቅ አድርግሃለሁ እያለች ነበር ሩት ለሳሮን የደወለው ሰጋ ደውላለች። መጠንቀቅ አለብህ አንተነት ግን ማወቅ የለባትም መረጃውን ብቻ የሆነ ቦታ አስቀምጥላት ብቻ እኛ የምንፈልገው ህይወትን እንድትለቅልን ነው። ሳሮን ማለት የሳይጣን ታላቅ እህት ናት በማለት ትነግረዋለች። ዳዊት ጓደኛው ሚኪ ደውሎለታል። ወደ ውጭ ሀገር የሚሄድበትን ፕሮሰስ ጨርሶ መሄጃ ቀኑን እየተጠባበቀ ነው። ታዲያ እስከምትሄድ ድረስ እኛ ጋር ትቆያለህ ሳሮን እንደሆን ትወዳለች እያሉ ነበር። የሩት መልእክተኛም ዶክሜንቱን በማስቀመጥ ከቦታው ተሰውሯል። የት ነው ያለኸው እያለች ነው ዶክሜንቱን የሆነ ቦታ እንዳስቀመጠላት፣ በግራ በኩል ተመልከች ብሎ አመላከታት። አንተ ግን የት ነው ያለኸው? አትታየኝም አለች። ያስቀመጥከው ዶክሜንት ኮፒ ነው ሲቀጥል፣ በዚህ ነገር ተጠያቂ አልሆንም አለችው። ህይወትንም እንደተለቀቀች ነገራት። ትሰማኛለህ? ህይወትን ብትለቋት መልሳ ወደ እኔ ስለምትመጣ እገድላታለሁ እያለች መዛት ጀመረች። ነገ እዚህ ቦታ ኦሪጂናሉን ዶክሜንት ካስቀመጥ የምትፈልገውን ነገር ታገኛለህ። ጨርሻለሁ በማለት ስልኩን ዘጋችው። ዳዊት እንዴት ሆንክ? ስልኩን አስጠለፍከው? ቆይ እስኪ ጊዜ ውስዳል፣ ተረጋጋ እያለ ነው። ገንዘቡ ደግሞ በጣም ውድ ነው። ዳዊትም ለእሷ አታስብ፣ እኔ ከፍላለው። ብቻ ልጁ ያግዘናለ ሩት ግን የትናት የሆነ መረጃ አገኘው ብላ ነበረ፣ ከእሷ የተለየ ነገር እናገኘውን አለ። ሳሚ እኔ እንጃ ከቤት ስመጣ አላገኘዋትም። ሳሚም ህይወት ግን ተመልሳ ዝ ቤት የምትመጣ ከሆነ ቤቱ ከሃንብ ነው የሚሆንባት አለ። ብቻ ተመልሳ ትምጣ እንጂ እኔም የማደርገውን አድርጋለሁ አለ ዳዊት። ታዲያ ሳሚ ሁልጊዜ ለህይወት ጥበቃ እንደምታደርግላት ስትናገር ሰማ ነበረ። አንድም ጊዜ ግን ስታድናት አላየንም። ይኸው ስቃይ ውስጥ ናት አለው። በዚህ ጉዳይ ትክክል ነህ። ይህንም ብትል አልፈርድብህም። ዚ በኋላ ላለው ነገር ግን ሁሉንም አመቻቻለሁ አለ። ጅብ ከሄደ ውሻ ጮኸ አለ ሳሚ። ዳዊት ጓደኛም ስልክ ደወለ። በማንኛውም ሰዓት መምጣት ትችላለህ አለው። ታዲያ ሳሚ፣ ስለዚህ ልጅ ጉዳይ እኮ ሳሮን አውርታ አጠግብም ነበረ። አዎ ድሮማ ፍቅረኛውም እየመሰለ ትቀና ነበር። ሳሚም ትክክል ነህ፣ ያኔ አፍላፍቃሪ ነበርኩኝ ለዛ ነው አለው። ዳዊትም ወደ ውጭ ሀገር እስከሚሄድ ድረስ እዚህ ማረፍ እንደሚፈልግ ነግሮኛል። ችግር አለ? አረ ምንም ችግር የለው፣ እኛ ኢትዮጵያን እኮ እንግዳ መቀበል ባህላችን ነው አለ ሳሚም ሩትም ስልክ ስታወራ ከቆየች በኋላ ወደ ውስጥ ገባች። ከሳሮን ጋር ተስማምተናል፣ ይኸው የተናገረችው ሁሉ ሪከርድ አድርገዋለሁ እያለች ነው። የሳሮን ዛቻና ማስፈራሪያ ሰንዳ የያዘችው ሩት ወደ ቤትስ ምን አይነት መረጃ ታጋለጥ ይሆን? አብረን የምናይው ይሆናል። የዛሬው የህይወት መንገድ ክፍል አርባ አንድ ይህን ይመስላል። በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩኝ እዚሁ ሰናበታችኋለሁ። አመሰግናለሁ።